የወንጀል መሰረተ ልማት ላይ የሚፈጸሙ ወንጀሎችን በተመለከተ ቅድም እንዳልኳቸው የሚፈጸሙበት መንገድ፣ ብዛታቸው፣ አይነታቸው፣ የሚፈጸሙበት ሁኔታ፣ ዘዴዎች ደግሞ በጣም እየጨመሩ እየረቀቁበት ሁኔታ ነው ያለው እና ከዚህ በፊት በግለሰቦች የሚፈጸሙ ቤቶች ነበሩ። አሁን ግን ተደራጅተው ሁለት ሶስት አራት ሰው የሚፈጸሙበት ሁኔታ ነው ያለው። ከዚህ በተጨማሪ ደግሞ ቤተሰቦች የተለያዩ መሳሪያዎች የሚሰራበት ሁኔታ ነው ያለው። ከዚህ በፊት ራሳቸውን ንብረቱ ሲያገኙ ወስዶ የሚሄዱበት አሁን ግን ተሽከርካሪ ይዞ መምጣት እዛላቸው ነው የሚገኙ። በተጨማሪም ደግሞ መሳሪያዎች፣ የጦር መሳሪያዎች ተጠቅሞ ወንጀሉ የሚፈጽሙበት ከስርቆት ይልቅ ወደ መንግድና የሚሄድበት ትርዳ ነው እየተፈጸሙ ያሉት። ከዚህ አንጻር ስናይ ባደረግ ነው ምመራ ከኋላ የመደራጀት አይነት ተደራጅተው የመሄድ ነገሮች እንደሚታዩ በተደጋጋሚ ደግሞ ያየናቸው ሁኔታዎች ሂደቶች፣ እሱ ስለሆኑ ስለዚህ ይሄ እነዚህ ሰዎች አቅም እንዳላቸው ተደራጅተው እንደሚመጡ በየጊዜው ደግሞ ስልታቸውን ቀያይሮ እንደሚፈጽሙ ይሄን ያሳያል። ለመኖር ወይም ደግሞ ትንሽ የገቢ ለማግኘት ብቻ የሚያደርጉት ጥረት ወይም ደግሞ ድርጊት አለመሆንም ያሳያል። የሚፈጸሙ ድርጊቶች የምስታዩት ከሌለው የሚቆረጠው የሚሰረቀው ትራንስፎርመር ነው። ስለዚህ ይሄ ስታዩት ሞር የሚፈለግበት ይሄ ቃ ለሆነ ነገር ነው የሚፈለገው እና ያን የሚፈለገው ከኋላ እንዳለ የሚያቀርቡለት ሰው እንዳለ ስለዚህ በአጠቃላይ ድርጊቱ ከሚፈጽሙት ጀርባ ሌሎች ሰዎች እንዳሉና በየጊዜው ደግሞ ሁኔታው በጣም እየከፋ እየተነከረ ስልቶቻቸውን ደግሞ እየቀየሩ የመጡበት ሁኔታ ነው ያለው። ይሄ ነው የሚታየው ምናልባት እነዚህ ሰዎች አሁን ይህን የሚደፍሉት ይህን ወንጀል ለማድረግ የሚያደርጉት ስራ ወይም ደግሞ ድፍረት ከህጉ አንጻር ህጉ ምክንያቱም ህግ ላይ መሰረተ ልማት ለመጠበቅ የወጣው ለመደበቅ የወጣው አዋጅ አለ አዋጅ አራት መቶ ስልሳ አራት አስራ ዘጠና ሰባት የወጣ አለ እዛ ህግ ላይ አንቀጽ አራት ላይ የተነገረው አንድ ሰው የመሰረተ ልማት ወንጀል ፈጽሞ፣ ከተገኘ ከአምስት ዓመት እስከ ሀያ አመት ጽኑ እስራት የሚያስቀጣ አድርጎ ነው ያስቀምጠውና ስለዚህ ከወንጀል ቅጣት አንጻር ያነሰ ነገር አደለም የተቀመጠው። ምናልባት እነዚህ ሰዎችን ያደፋፋራቸው የሚፈጽሙበት ጊዜ ሌሊት ስለሆነና የእኛ መሰረተ ልማት ደግሞ ያሉበት ቦታ ምናልባት ህዝቡ ካለበት ቦታ ተለይቶ ያሉበት ነገር በመሆኑ ሲፈጽሙ ስለማይያዙ ስለማያዙ ክትትልም ተደርገው ለመያዝም ደግሞ በጣም አዳጋች ስለሚሆን ከዛ አንጻር ሊደፍሩ ይችላሉ ማለት በቀላሉ ማምለጥ ስለሚችሉ አሁን አሁን ግን ካለው ጊዜያዊ ሰው አካባቢ ከሚጠብቀው አንፃር እየተያዙ ስለዚህ የሚፈጽሙበትን ጊዜ ይመርጣሉ፣ ንብረቱ ያለበትን ቦታ ይመርጣሉ። በጣም ሰው እዛ አካባቢ ከሌለና የማይመላለስበት ሁኔታ ካለ ጊዜ መርጠው እሱን ይፈጽማሉ፣ ከዛ ይጠፋሉ፣ አያዙም ማለት። ስለዚህ አንያዝ በቀላሉ አንያዝ ሆነው ስለሚገምጡ ከዛ አንጻር የሚፈጸም ይመስለኛል። በተጨማሪም ደግሞ አንዳንድ ጊዜ ክትትል የክትትል ማለስም ካለ እሱንም እንደ አንድ ምክንያት ተጠቅሞ በቀላሉ ሊወጡ ስለሚችሉ ከዛ አንጻር የሚፈጸም ድርጊት ሊሆን ይችላል። ሁለተኛ ደግሞ ግንኙነት በተቋሙና በዚህ ጥታ አካላት መካከል ያለው ግንኙነት ምናልባት የላላ ከሆነ ከዛ አንጻርም እነሱ ለእኛ ጉዳይ ትኩረት አለመስጠት ኖሮ የሚፈጸሙበት ሁኔታዎች ሊኖሩ ይችላሉ። ዞሮ ዞሮ እኛ እነዚህ ክጥሎች ንብረቶችን መጠበቅ ከአካባቢ ማህበረሰብ ጋር ከአካባቢ የጸጥታ አካላት ጋር ግንኙነት አድርገን ትብብር አድርገን በዛ የተቋሙ መሰረት ልማት መጠበቅ ይቻላል ይቻላል። ስለዚህ እነዚህ ሰዎች ምናልባት ይህን ድርጊት ለመፈፀም የሚደፍሩት የሚፈጽሙበትን ጊዜ ስለሚመርጡ ያ ጊዜ ደግሞ ያው ይሄ ንብረት መሰረታዊ ንብረት ማለት ነው። የመንግስት ንብረት ነው። የህዝብ ንብረት ነው። አገልግሎት የሚሰጠው ለህዝብ ነው። ጉዳት ሲደርስበት ደግሞ የሚጎዳው ህብረተሰቡ ነው። ስለዚህ አዋጅ አራት ስልሳ አራት ዘጠና ሰባት ላይ እንደተቀመጠው መሰረት ልማትን የመጠበቅ ግዴታ ያለባቸው በየክልሉ ያሉ መሳሌ አካላት፣ በፌዴራል ደረጃ ያሉ አካላት ከነዚህ ሰዎች ጋር ከነዚህ አካላት ጋር ደግሞ ህብረተሰቡ ተባብሮ መ መጠበቅ እንዳለባቸው ህጉ ይደነግጋል። በአጠቃላይ ደግሞ ለህብረተሰቡ አገልግሎት የሚሰጠው ህብረተሰቡ ራሱ መጠበቅ አለበት። በተለይ አካባቢያቸው ላይ የሚገኘውን ንብረት እንደራሳቸው ንብረት አድርገው ቆጥረው መጠበቅ እንዳለባቸው ስርቆትም ሌሎቹ ጉዳቶች ደርሶባቸው ከሆነ ደግሞ ቶሎ ለሚመለከተው አካል ጥቆማ የማድረግ ግዴታዎች ይጠበቅባቸዋል ማለት ነው። ስለዚህ ይህ ሆነ ትብብርን ሳይሆን ግዴታ ነው ህጉ እነሱ ላይ የጣላቸው ህብረተሰቡ ላይ ጣል፣ እያንዳንዱ ግለሰብ ላይ የተጣለው ግዴታ ነው። በየአካባቢያቸው ያለውን የኤሌክትሪክ መሰረት ልማት የመጠበቅ ግዴታ ከነሱ የሚጠበቅ ነው። ስለዚህ ይህንን ማድረግ አለባቸው። እስካሁንም ባለው ሁኔታ በተለይ ለስበት ዓመት ማለት ነው ከፍታ ዘርፍ ላይ ያሉ አካላት ምንሻዎች ሊሆኑ ይችላሉ። ሮሚ ላይ የሚጠብቁ ማታ ላይ የሚጠብቁ ሰዎች ሊሆኑ ይችላሉ። ፖሊሶች ሊሆኑ ይችላሉ። ደንብ እነዚህ ወንጀል የሚፈጽሙትን አካላት እጅ ከፍንጅ ከመያዝ ጀምረው እነሱ ፖሊስ ጣቢያ ሲቀርቡ፣ ፍርድ ቤት ሲቀርቡ ምስክር የመሆኑ ከዛም አልፎ ደግሞ ጉዳዩን ይዞ ፍርድ ቤት ቀርቦ እንዲወሰንባቸው የማድረግ ስራ ላይ ሰፊ ስራዎች ሰርተዋል። ስለዚህ አሁንም ከነሱ የሚጠብቀው ይሄ ትብብር እንዲቀጥል በየቦታ የራሳቸውን ንብረት የተቋሙ ንብረት የራሳቸው ሆንበት እንደሆነ አድርገው እንደዛ ቆጥሩ የምንጎዳ ሁላችንም ስራ ሆነ እሱን ጌታ ውስጥ በማስገባት የመጠበቅ ግዴታ ይጠበቅባቸዋል።